ጤና ይስጥልኝ ተመልካቾች እንዴት አምሽታቸዋል? ለኢትዮጵያ ስፖርት ወዲያ ዘናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያቸው ቆያለሁ። አትሌቲክስና ሰንደቅ ዓላማ ከጥንሱ ጀምሮ የጠበቀ ቁርኝት አላቸው። የአትሌቶች ተጋድሎ ምክንያትና የአሸናፊነት ልዩ ምልክት ለሆነው ለዚህ ሰንደቅ ዓላማ በኢትዮጵያ ስፖርት ከአትሌቲክሱ የተቻለ ዋጋ የከፈለም የለም። ለመሆኑ አትሌቲክስና እና ሰንደቅ ዓላማ ያላቸው ቁርኝት ምን ይሆን አብርሃም ተስፋዬ በሚከተለው ዘገባው ያስመለክተናል። ሰንደቅ ዓላማ የሉዓላዊነት መገለጫ፣ የአብሮነት አርማ፣ የመስዋዕትነት የነፃነትና የግዛት አንድነት ምልክት ነው። ለኢትዮጵያውያን ሲሆን ደግሞ በልባችን የታተመ ያለመሸነፍ የመጀገን የአንድነታችን የነፃነታችን መገለጫ ታላቅ አገራዊ ሴት፣ የአብሮነታችን ምልክት ራሱ የኢትዮጵያም ጭምር ማለት ነው። ይህ ሕይወት ተገብሮበት በደም ለጸና ሀገር ሰንደቅ ዓላማ ትርጉሙ ከቃላት ድርደራ በላይ ለመሆኑ ማሳያ ነው። ሕይወቱን ሰውቶ በደሙ ላቆመሽ ሰንደቅ ዓላማችን ኑርዬ መሰከርሽ እንዳለው ድምፃዊም፣ ይህ የኢትዮጵያ ሰንደቅ ዓላማ ብቻ አይደለም የጥቁር ሕዝቦች የነፃነት አርማ ጭምር እንጂ። ቁጥራቸው ጥቂት የማይባሉ የአፍሪካ ሀገራትም ቢሆኑ ዛሬ ድረስ መገለጫቸው በሆነው አርማቸው መነሻ ሀሳብን ያፈለቁት ብዙ ዋጋ ከተከፈለበት ከዚህ ሰንደቅ ዓላማ ነው። የካረቢያን ሀገራት ሁሉ ሳይቀሩ ዛሬ ድረስ ኢትዮጵያና ሰንደቋን እንደ ጥቁር ህዝብ ተጋድሎ ምልክት የሚቆጥሩታል። ሳሊና ባለቅኔ ገብረ ክርስቶስ ደስታም ሀገሬ ከሚለው የግጥም መድብሉ ላይ ስለ ሰንደቅ ዓላማ እንዲህ የሚል ስንኝ አስፍሯል። ሀገሬ አርማነሽ የነጻነት ዋንጫ በቀይ የተጌጠ በአረንጓዴ ቢጫ። ኢትዮጵያ በስፖርቱ ዓለም በተለይ በአትሌቲክሱ ከቁጥር የላቁ ጊዜያት ሰንደቋን በዓለም አደባባይ አውለብልባለች። ሀገር ቸር ግጠማችሁ በውጤት አሸብርቃችሁ በሰላም ተመለሱ ብላ የቁርጥ ቀን ልጆቿን ወደ ዓለም መድረክ ስትሸኝ ለአትሌቶቿ በክብር የምታለብሰው ይህንን ሰንደቅ ዓላማ ነው። መርቆ ሸኝቶን አገር አስይዞ ሰንደቅ ዓላማ፣ መርዶ ነው ለወገናችን ማሸነፍ ካቃተንማ እንደተባለላቸው አትሌቶችም ቢሆኑ ለዚህ ባንዲራ ወዘናቸው እስኪጠፋና ትንፋሽ እስኪያጥራቸው ድረስ ታግለው ሮጠው አሸንፈዋል። ሀገር በሰው ሀገር ስትከብርም ደስታቸው ገደባ አጥቶ እንባቸውን በተደጋጋሚ አፍስሰዋል። የእነሱ ማልቀስ ትርጉሙ ማሸነፍ ብቻ አይደለም፣ ለዚህ ባንዲራ ከፍታ የበኩላቸውን አስተዋጽኦ በማበርከታቸውም ጭምር እንጂ። ከአበበ ቢቂላ እስከ ኃይሌ ገብረ ስላሴ፣ ጥሩነሽ ዲባባ፣ ቲኪ ገላናና ጉዳፍ ጸጋይን ጨምሮ መሰል አትሌቶች የደረሰባቸውን ጉዳትና ድብደባ ተቋቁመው ለሀገራቸው ክብር በትራኩ ላይ ላይ ተወድቀዋል። ኢትዮጵያውያን በአትሌቶች ስኬታማ ውጤት ከአንድም ሁለት ጊዜ በደስታ ያለቅሳሉ። የእነሱ መመኪያ ሀገር በባዕድ ሀገር ቀና በማለቷና ብሔራዊ መዝሙሯ እየተዜመ ሰንደቋ በየአቅጣጫው ሲውለበለብ ሲመለከቱም ምስጋና ለሻምበል አትሌት አበበ ቢቂላና ለረዳት ኮሚሽነር ደራርቱ ቱሉ ይሁንና በዓለም መድረክ አፍሪካ ለመጀመሪያ ጊዜ በዚህ ስፖርት የውክልና ባንዲራ ያገኘችው በኢትዮጵያ አማካኝነት ነው። ያኔ ኢትዮጵያ ብቻ ሳትሆን መላው አፍሪካ በአንድ ላይ ቆሞ እያዜመ ይህንን ምልክት በክብር ከከፍተውም ሰቅሎታል። ከሻምበል አትሌት አበበ ቢቂላ እስከ ማሞ ወልዴ፣ ምሩጽ ይፍጠር፣ መሐመድ ከድር፣ እሼቱ ቱራ፣ ኃይሌ ገብረሥላሴ፣ ሚሊዮን ወልዴ፣ ገዛኛ በራ፣ አሰፋ መዝገቡ፣ ቀረኒሳ በቀለ፣ ኢብራሂም ጄላን፣ ታምራት ቶላና ና ሰለሞን ባረጋ እንዲሁም ከደራርቶ ቱሎ እስከ ፋጡማ ሮባ፣ ጌጤ ዋሜ፣ መሰረት ደፋር፣ ጥሩነሽ ዲባባ፣ ቲኪ ገላና፣ አልባዛ ያን ለተሰንበት ግዳይና ጉዳፍ ጸጋይ ድረስ ኢትዮጵያ በዓለም ላይ ሰንደቋን አስከብራም ጸንታለች። አትሌቲክስ እንደ እግር ኳስ በመሀል የዋሳትና ረፍት ጊዜ የለውም። ከኔ ይርቃለችና ጥቂት ትንፋሽ ልውሰድም አይሰራም። ከመነሻው እስከ መጨረሻው መሮጥና መሮጥ ብቻ። ይህ ደግሞ ከሰውነት ከፍተኛ መጠን ያለው ፈሳሽ በላብ መልክ እንዲወጣ ያደርጋል። እንደ ሳይንሱ አስተምሮም ቢሆን ከሰው ልጅ ሰውነት ከልክ ያለፈ ፈሳሽ ከወጣ በተክለ ቁመና ላይ የመክሳትና ወዘና ማጣትን ያስከትላል። ነገ ያልፍልኛል፣ ይህንን ሰንደቀኔን በተራይ በሚገባው ቦታ አስቀምጣሉ የሚሉ ቁጥራቸው ጥቂት የማይባሉ ታታሪዎችም ቢሆኑ እዚህ ግባ ከማይባለው የአመጋገብ ስርዓታቸው ጋር እየታገሉ ከህልማቸው ጋር ለመገናኘትም ይጥራሉ። ከዚህም የከፋ ነው። በተሳተፉበት ውድድር ውጤታማ አካል ሆኖ ፊት የሚያዞርባቸው ቁጥሩ ብዙ ነው። ለገንዘብ ሲሉ ይታትራሉ፣ ለሀገር ሲሆን ግን ይቀልዳሉ። የሚለጠፍባቸው ስምም ነው። ይህንን ሁሉ ተቋቁሞ አንደኛ ሆኖ መገኘት ከባድ ቢሆንም እነሱ ግን ደጋግመው አንደኛ ሆነው አሳይተዋል። ደጋግመውም ሰንደቋን ከከፍታው ማማ አኑረዋል። ሁሉም አትሌት ውድድሩን ካጠናቀቀ በኋላ እንዲሁ በባዶጁ ደስታውን አያከብርም። ይህ የኩራት ምልክት ወደሆነው ባንዲራ ፍለጋ ያምራል እንጂ በቁጥር አራት እና ሶስት ቢሆን ሆኑም ከውጤቱ በኋላ ግን በዚህ ባንዲራ አንድ ይሆናሉ። ለመተሳሰራቸው ሌላኛው ማሳያም ያደርጉታል። ለአንድነታቸው ለውጤታቸውና ለጀግንነታቸው ምክንያት ይህ በደማቅ ቀለም የተዋቀረው የአገር አርማ የአገር ካስማ የሆነው ሰንደቅ ዓላማ ነው። ሐዋሳ ከተማ ላይ የሚደረጉ የአምስት ሳምንታት የኢትዮጵያ ፕሪምየር ሊግ መርሃ ግብሮች ዛሬ ይፋ ተደርገዋል። የ2018 የኢትዮጵያ ፕሪምየር ሊግ የመጀመሪያ ዘጠኝ ሳምንታት ውድድር በአዲስ አበባና በድሬዳዋ ከተሞች እንደሚደረግ ቀደም ሲል የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ ያደረገ ቢሆንም ድሬዳዋ ላይ የሚደረጉ ጨዋታዎች ግን ወደ ሐዋሳ ከተማ መዛወራቸውን በቅርቡ የሊግ ካምፓኒው ማሳወቁ የሚታወስ ነው። በዚህ መሰረት አክሲዮን ማህበሩ በሐዋሳ ዩኒቨርሲቲ ስታዲየም የሚካሄዱ የሊግ መርሃ ግብሮችን ይፋ አድርጓል። ቅዳሜ ጥቅምት 8 2018 ዓ ም ወልዋሎ አዲግራት ዩኒቨርሲቲ ከሲዳማ ቡና ጋር በሚያደርጉ ጨዋታዎች ጀምሮ በአጠቃላይ 25 ጨዋታዎች በአምስት ሳምንታት በሐዋሳ ከተማ እንደሚደረጉም ተገልጿል። ከህዳር 1 እስከ 10 የውድድር ቦታ ለውጥ እንደሚደረግና ና ከህዳር 5 እስከ 8 የኢትዮጵያ ዋንጫ የጥሎ ማለፍ ጨዋታዎች እንደሚከናወኑ አክሲዮን ማህበሩ ባወጣው መርሃ ግብርም አሳውቋል። የፕላቲኒየም ደረጃ በሰጠው የቺካጎ ማራቶን በሴቶች ኢትዮጵያዊቱ አትሌት ሀዊ ፈይሳ የዓለም አምስተኛውን ፈጣን ሰዓት በማስመዝገብ አሸንፋለች። በሌላ የማራቶን ውድድር ሃያ አራተኛው የፖዝናን ማራቶን በፖላንድ ሲደረግ በወንዶቹ ኢትዮጵያዊ አትሌት ተስፋውን አካል ነው አሸናፊ ሆኗል። ምህረት ተስፋዬ ተጨማሪ አላት። ኢትዮጵያውያን አትሌቶች በአሸናፊነት የተጠበቁበት 47ኛው የቺካጎ ማራቶን በትላንትናው ለ ሲከናወን በሴቶች ማራቶን ኢትዮጵያዊቷ ሀዊ ፈይሳ አሸንፋለች ጠንካራ ኢትዮጵያን አትሌቶች በውድድሩ ሲሳተፉ ለአሸናፊነት ከታጩ መካከል ከአትሌት መገርቱ በመቀጠል የ2025 የቺካጎ ማራቶን ባለድሏ አትሌት ሀዊ ፈይሳ ነበረች አትሌቷ ያስመዘገበችው ሰዓት በሴቶች ማራቶን አምስተኛው ፈጣን ሰዓት ሆኖ ሲመዘገብ ከኢትዮጵያ ደግሞ ሁለተኛው ፈጣን ሰዓት ሆኗል ኢትዮጵያዊቷ ትዕግስት አሰፋ በበርሊን ማራቶን የገባችበት በአንደኝነት የተቀመጠው ፈጣን ሰዓት ሲሆን አትሌት ሀዊ ፈይሳን በመከተል ደግሞ የ2024 የበርሊን ማራቶን አሸናፊዋ አትሌት ትዕግስት ከተማ ሶስተኛውን ፈጣን ሰዓት ያስመዘገበችው አትሌት ናት። ከውድድሩ አስቀድሞ የተሻለ አሸናፊነት ግምት ተሰጥቷት የነበረችው የቫሌንሲያ ማራቶን አሸናፊዋ አትሌት መገርቱ አለሙ የብር ሜዳሊያ አሸናፊ ሆናለች። የታንዛኒያ ኢስቶች ማራቶን ምርጥ ሰዓት ያስመዘገበችው ታንዛኒያዊቷ ማግዳሌና ሻዩሪ የነሐስ ሜዳሊያ አጥልቃለች። ሌላኛዋ ኢትዮጵያዊቷ አትሌት በዳቱ ሂርፓ 11ኛ ደረጃን ይዛ ስታጠናቀቅ ከረጅም ዓመታት የትራክ ላይ የአስር ሺ ሜትርና አምስት ሺ ሜትር ተሳትፎ በኋላ የመጀመሪያ የማራቶን ተሳትፏን ያደረገችው አትሌት እጅጋየው ታዬ አስራ ስድስተኛ ደረጃን ይዛ አጠናቃለች። በወሰደችው ከተከለከለ ንጥረ ነገር ጋር በተያዘ በጊዜያዊነት የታገደችው የአምናዋ ሻምፒዮን ሩት ቼፔንጌቲች ባልነበረችበት ኬንያውያኑ አራተኛና አምስተኛ ሆኖ አጠናቀዋል። በዓለም አትሌቲክስ በፕላቲኒየም ደረጃ በተሰጠው ቺካጎ ማራቶን በወንዶች ለሁለተኛ ጊዜ የረውጣው ዩጋንዳዩ ጃኮብ ኪፕሊሞ አሸናፊ ሆኗል። ያስመዘገበው ሰዓት የዓለም ሰባተኛው ፈጣን ሳት ሲሆን በአገሩ ዩጋንዳ ፈጣኑ ሰዓት ሆኖ ተመዝግቧል። ኬንያውያን አትሌቶች በሜዳሊያ ሰንጠረዥ መግባት ሲችሉ፣ አሞስ ኪፕሪቶ ሁለተኛ ደረጃን ይዞ አጠናቋል። ሌላኛው የአገሩ ልጅ አሌክስ ማሳይ ሶስተኛ ሆኖ አጠናቋል። ኢትዮጵያውያን አትሌቶች በወንዶች ማራቶን ከሜዳሊያ ውጪ ሲሆኑ፣ በ2024 ኢችካጎ ማራቶን የብር ሜዳሊያ አሸናፊው አትሌት ሁሰይዲን ሙሐመድ ይሳ አምስተኛ ሆኖ አጠናቋል። ሰይፉ ቱራ ስድስተኛ ደረጃን ሲይዝ፣ አፈወርቂ ዘሩ 23ኛ ደረጃን ይዞ አጠናቋል። የአሸናፊነት ግምት ሰጥቶት የነበረው የ2024 ኢችካጎ ማራቶን ናፊው ኬንያዊ ጆን ኮሪ ከ32 ኪሎ ሜትር በኋላ በጉዳት ውድድሩን አቋርጧል። በሌላኛው አህጉር የማራቶን ውድድር ሲካሄድ ኢትዮጵያን አትሌቶች በደረጃ ውስጥ አጠናቀዋል። በፖላንድ ፖዝናን ማራቶን በተካሄደው 24ኛው የፖዝናን ማራቶን በወንዶች ኢትዮጵያዊ አትሌት ተስፋውን አካል ነው በአንደኛነት አጠናቋል። ኬንያዊ አትሌት ማቲው ኪፕሊ ሞላጋት ሁለተኛ ሆኖ ሲያጠናቅቅ፣ ኤርትራዊ አትሌት ንጉሴ አምሎሶም ሶስተኛ ደረጃን በመያዝ አጠናቋል። በሴቶች ፖላንዳዊቷ ኢዛቤላ ስታሸንፍ፣ ኢትዮጵያዊቷ አትሌት አረጉ ወርቄ ሁለተኛ ደረጃ ጦርና ይቶ አትሌት ቪክቶሪያ ደግሞ ሶስተኛ ደረጃን ይዘው አጠናቀዋል። በሌላ በኩል የዓለም አትሌቲክስ ለአመቱ ምርጥ አትሌት ሽልማት በሁለቱም ጾታ አስር የትራክ እጩ አትሌቶችን ዛሬ ይፋ አድርጓል። በእጩነት ከቀረቡት አትሌቶች ውስጥ ኬንያ ሶስት አትሌቶችን ስታስመርጥ አሜሪካ አምስት አትሌቶችን በእጩነት አቅርባለች። በሴቶቹ ኬንያኑ አትሌት ቢያትሪስ ቺቤትና ፌዝ ኪፒየጎን ተመርጠዋል። ቢያትሪስ ቺቤት በቅርቡ በተካሄደው የዓለም አትሌት ሻምፒዮና በአምስት ሺህ ና በአስር ሺህ ሜትር የወርቅ ሜዳሊያ አሸናፊ ስትሆን የ5000 ሜትር የዓለም ክብረ ወሰን በእጁ ያስገባችበት ዓመትም ነው። ፌዝ ኪፔጎን የ1500 ሜትር የዓለም ሻምፒዮን ከመሆኗ በተጨማሪ በርቀቱ የዓለም ክብረ ወሰን ያስመዘገበችበት ሆኖም አልፏል። አሜሪካውያኑ ሜሊሳ ጄፈርሰን ና ሲድኒ ማክላግሊን ሌሎች በእጩነት የቀረቡ ሲሆን ኔዘርላንድ አይቶ አትሌት ፌምኪል ቦል በእጩነት ቀርባለች። በወንዶቹ አሜሪካውያኑ ራይ ቤንጃሚን ኖህሊልስ እና ኮርዴል ቲንቻ በእጩነት ሲቀርቡ ፈረንሳዊ የ10,000 ሜትር የዓለም ሻምፒዮኑ ጂሚ ግሬሲየር እና ኬንያዊ የ800 ሜትር የዓለም ሻምፒዮኑ ኢማኑዌል ዋንዌኒ የተካተቱም ሆነዋል። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ አስቀድማ ወደ መድረኩ ያለፈችው ቱኒዚያ የመጨረሻ የምድብ ጨዋታዋን በድል አጠናቃለች። ዛሬ ቀን ላይ ከምድብ ስምንት በሜድዋ ናሚቢያን ያስተናገደችው ቱኒዚያ በአሊ አብዲ ሃኒባል እና ሳሲ ጎሎች ሶስት ለባዶ በማሸነፍ በ28 ነጥቦች ምድቧን በበላይነት አጠናቃለች። ከምድቡ ኢኳቶሪያል ጊኒና ላይቤሪያ አንድ ለአንድ መሆናቸው ውጤት ሲለያዩ ከሶስት ዓመታት በኋላ ሶስት ነጥብ ያሳካችው ሳውቶሜና ፕሪንስፔ ማላዊን አንድ ለዜሮ በሆነ ጠባብ ውጤት አሸንፋለች። ከምድብ ሁለት ደቡብ ሱዳንና ቶጎ ያደረጉ ጨዋታ ያለ ግብ በአቻ ውጤት ተጠናቋል። በአሁኗ ሰዓትም ከሌሎች ምድቦች ጠባቂ ጨዋታዎች የተከናወኑ ይገኛሉ። ይበልጡን አጓጊ ከሆነው ከምድብ አራት ከኤቨርዴ ከስዋቲኒ ካሜሮን ከአንጎላ እና ሞሪሽስ ከሊቢያ ያደረጉ ያለው ጨዋታ ስቱዲዮ እስከገባንበት ሰላሳኛው ደቂቃ ድረስ ግብ ሳይቆጠርበት ዜሮ ለዜሮ በሆነ አቻ ውጤት ቀጥሏል። በሌላ በኩል በአውሮፓ ሀገራት የዓለም እግር ኳስ ዋንጫ የማጣሪያ ጨዋታዎች ዛሬም ቀጥለው ሲደረጉ ጠባቂ መራግብሮች በተለያዩ የአውሮፓ ከተሞች ይደረጋሉ። ከምድብ አራት ሁሉንም የማጣሪያ ጨዋታዎች በማሸነፍ በ9 ነጥብ በመሪነት ቦታ ላይ የምትገኘው ፈረንሳይ ከሜዳ ውጪ ከአይስላንድ ትጫወታለች። ከዚሁ ምድብ በተመሳሳይ ምሽት 3 ሰዓት ከ45 ላይ ዩክሬንና አዘርባይጃን ይገናኛሉ። ከምድብ አንድ ተከታታይ ሁለተኛ ድሏን በማሳካት በ6 ነጥብ ምድቡን መትመራው ጀርመን ከሜዳ ውጪ ሰሜን አይርላንድ ስትገጥም ተጋጣሚዋ ሰሜን አይርላንድ በተመሳሳይ ነጥብ በጎል ልዩነት ሁለተኛ ደረጃ ላይ መቀመጧ ለጀርመን ከባድ ፈተና እንደሚሆንባት ተገምቷል። ስሎቫኪያ ከሉክዘምበርግ ሌላኛው ዛሬ የሚደረግ የዚህ ምድብ ጨዋታ ነው። ስሎቫኒያ ከስዊዘርላንድ፣ ስዊድን ከኮሶቮ፣ ሰሜን መቄዶኒያ ከካዛኪስታንና ዌልስ ከቤልጅየም በተመሳሳይ ምሽት ሶስት ከ45 ላይ የሚደረጉ የአውሮፓ ሀገራት የዓለም ዋንጫ የማጣሪያ መርሃ ግብሮች ናቸው። ለኢቲቪ ሃምሳ ሰባት የያዝናቸው የስፖርት ጉዳዮች ይሄን ይመስላሉ። ምሽቱ ሁለት ሰዓት ላይ በቲቪ መዝናኛ ተጨማሪ ዜናና የውይይት ጉዳዮችን አካተን እንጠብቃችኋለን። ሰለሞን አባቡ ነበርኩኝ። በእያላችሁበት መልካም ምሽት ይሁንላችሁ።